ሰላም ጤና ይስጥልኝ። የተወደዳቸውና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ትጉል ሰላምታ፣ አድማቾቻችን የደረሳችሁ አድማጮቻችን፣ ተመልካቾቻችን ለዛሬ ምሽት ይመጥናቸዋል ያልኳቸው ነጫጭር የአገር ቤት መረጃዎችን የማሰማቸዋለሁ። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ መረጃዎችም እንድትከታተሉ በአክብሮት እጠይቃለሁ። ቀጥታ ወደ መረጃዎች ነው። አልፎ መረጃን የማስቀድምላችሁ ጠቅላይ ሚኒስትር አብይ አህመድ በድንገት አማራ ክልል ባህር ዳር ተገኝቷል። ፎቶዎች ተነስቶ እንግዲህ የተመለሱበት ሁኔታ ያለው ጉብኝቱ ድንገት ነው ተብሏል። ፈተናዎች አልፏል ብሏል። አቶ ረጋ ከበደንም አሞካሽቷል። እንግዲህ ብስክሌት ሲያሽከረክሩ ፎቶ ተነስቷል። በማህበራዊ ሚዲያ ላይም አሰራጅቷል። ይህ ጉዞ እንግዲህ ማንም ሳያውቅ ድንገት ነው ተብሏል። የወጡት ነው የተባለው። ጣና ሀይቅ ፎቶ ተነስቷል። በአርባ ምንጭ የኮሊደር ልማት ሰርተናል፣ ባህር ዳርም በጸጥታ ችግር ውስጥ ሆነን ሰርተናል ብሏል ጎጃም እንዳይለማ ጎንደር ከለከለ ጎንደር እንዳይለማ ጎጃም ከለከለ ብለው ህዝብን እርስ በርስ በማጋጨት የሚታወቁት አብይ አህመድ ዛሬ ባህር ዳር ደርሶ መመለሳቸው በተለያዩ ሶሻል ሚዲያዎች ላይ እየተንሸራሸሩ ይገኛሉ በሌላ መረጃ ከወደ ትግራይ በትላንትናው እለት በአደዋ ከተማ አንድ ኮር ኮማንዶን ሲያስመርቁ የተገኙት ጀነራል ምግቤ ለብሔራዊ ጥቅማችን ስንል ወደፊት እንሄዳለን ብሏል። በንግግራቸው በጊዜያዊ አስተዳደር ጌታቸው ረዳ የታገዱት ጀነራል ምግብ አጀንዳችን ብሔራዊ ጥቅማችንን ማስጠበቅ ነው ብለዋል። ለሰራዊቱ ብሔራዊ አጀንዳችንን ወደተለያዩ ቦታ የሚወስዱን አሉ። የእኛ አጀንዳ ህዝባችንን ወደ ተፈናቀሉበት ቦታ መመለስ ነው። ከዛ በመቀጠል የግዛት አንድነታችንን እንዲረጋገጥ ማድረግ ነው ብለዋል። ወረራዎችን የመከተ ኃይል ማርከስ አግባብነት የለውም ስሉ ቁጣም ያሰሙበት ሁኔታ መኖሩን ተገልጿል። በሌላ መረጃ በአማራ ክልል በተለያዩ ቦታዎች ላይ ካምፕ ላይ የደፈጣ ጥቃቶች ተከናውኗል። የፋኑ የፋኖ ኃይሎች ብዛት ያለውን ታጣቂ እያሰለጠኑ እያስመረቁ እንደሚገኙም ተገልጿል። በክልሉ ከሚገኙት አራት ሺህ በላይ የሆኑት ቀበሌዎች ግማሹን በፋኖ እጅ እንደሚገኝ የታወቀ ሲሆን በደቡብ ወሎ ዞን ኮሬን ኮሬምና ደብረ ዘይት የክልሉ ታጣቂ መገኛ ካምፕ ላይ ጥቃት ደርሷል። በርካቶችም ተበልቷል ተብሏል። በተመሳሳይ በሰሜን ወሎ ዞን ጋዞ ስታይሽ በመንግስት ወታደሮች ካምፕ ላይ የደረሰው ጥቃት በርካቶችን ሞትና ቁስለኛ አድርጓል። በሰሜን ሸዋ ዞን በደብረ ብርሃን በቅርብ ርቀት የሚገኘውን ሁለት ወታደራዊ ካምፕ ላይ ጥቃት ደርሷል። በአማራ ክልል እንግዲህ በተለያዩ ቦታዎች ላይ በወታደራዊ ካምፕ ላይ የደረሱት ጥቃት መጠን እጅግ በጣም እየተያለ እንደሆነ ነው የተገለጸው። በተለይ ጎጃም ከተና ጎንደር እና እንደውም ወሎ ሸዋ በአረርቲ ከተማም የደረሰው ሌሎች ማሳያዎች ናቸው ተብሏል። በሌላ መረጃ በምዕራብ ጎጃም ደንበጫና ምስራቅ ጎጃም መቻከል መካከል አሮጌ ገበያ በተባለው ቦታ በደረሰው የፈንጂ ጥቃት ጉዳት መድረሱ ነው የተሰማው። በአዊ ዞን ፋግታ ለኮማ፣ በምስራቅ ጎጃም ዞን አዋበል ነብርማ በተባለው ቦታ በተደረገው የተኩስ ልውውጥ ከሁለቱም ጉዳት መድረሱ ተሰምቷል። አንዳንድ ቦታዎች ላይ የፈንጂ ጥቃት የደረሰው እንግዲህ አድማጮቻችን፣ ተመልካቾቻችን ፋኖች ራሳቸው የሰሩት ፈንጂ ናቸው። እንግዲህ ለሙከራ የተጠቀሙት በጣም በሚገርም ሁኔታ ስራ ላይ እንደዋለ ነው እንግዲህ መረጃዎች የሚጠቆሙት። የጠቅላይ ሚኒስትር አማካሪ የሆኑት ቀጄላ መርዳሳ በቅርቡ በኦነግ እና ኦፌኮ በኤሊሊ ሆቴል ሲደረግ የነበረውን የሽግግር መንግስት ምስረታን ተቃውሟል። ቀጀላ መርዳሳ ከአባላት እውቅና ውጪ ነው የተከናወነው ብሏል። እውቅና አልተሰጠበትም። እኛና ከፓርቲያችን እውቅና ውጪ ነው የተደረገው ብሏል። ብልጽግና እንግዲህ ጠንካራ ጎኑ ተቃዋሚ ፓርቲዎችን እና ድርጅቶችን የማፍረስ አቅሙ እጅግ በጣም የትየለሌ ነው። ይሄም በተለያዩ ቦታዎች ላይ ተሳክቶለታል። ትግራይ ላይም እንግዲህ የተደረገውን እንቅስቃሴ ተመልክታቸዋል። ቀደም ሲል በጌታቸው ረዳ በመጠቀም ሲቪል አስተዳደሮችን እና አንዳንድ ሁኔታዎችን እንዲከፋፈሉ እና በአይነ ቁራኛ እንዲተያዩ የተደረገበት ሁኔታ ነው ያለው። አሁን ደግሞ ምናልባት እንግዲህ እስካሁን ድረስ በጽሁፍ የተረጋገጠ እና በጋዜጣዊ መግለጫ ይፋ የወጣ ነገር የለም። ጀነራል ታደሰ ወረደ በጌታቸው ረዳ ቦታ ተተክቶ ወደፊት የሚመጡ ከሆነ ቀጣይ ጊዜ ምንድን ነው የሚሆነው? ቀደም ሲል ሲቪል አስተዳደሮችን የመከፋፈል ስራ ነበር ብልጽግና የሰራው። አሁን ደግሞ የትግራይ ወታደራዊ ክንፎችን ለሁለት የመሰንጠቅ ስራዎችን በጀረናር ታደሰ አማካኝነት ይሰራል ተብሎ ይጠበቃል። እንግዲህ ብልጽግና በዚህ ረገድ እጅግ እጅግ በጣም የተካነ እውቅና ነው ያለው፣ ጎብዟል። ኦሮሚያ ክልል ውስጥም ተጠቅሞበታል፣ በሁለት ከፍሏል። እንግዲህ አንደኛውን ፓርት ታርቆ ገብቷል በማለት እንግዲህ መልሶ ራሳቸውን ሄደ እንዲወጉ አድርጎ ወደ 115 ወታደሮች ሞት እና ቁስለኛ እንዲሆን የተደረገው ወለጋ ላይ የምታስታውሱት ያልሰኝን ለማዳን ከፍተኛ መስዋዕትነት ተከፍሏል። ጃልሰኝ ደግሞ ወደዛ አካባቢ በእጀባ የተንቀሳቀሰበት ዋናው ትልቁ ምክንያት ቀደም ሲል ውጊያ ሲያደርግባቸውና ሲንቀሳቀስባቸው የነበሩ አካባቢዎችን ፕሮፓጋንዳና ቅስቀሳ ሰርቶ ህዝብን ለማሳመን የተከደበት ሙከራ ሳይሳካለት ኦኔግ አልሞት ባይ ተጋዳይን ሆኖ ተዋግቶ በጃልሰኝ ላይ ከፍተኛ ውርደት እንዲከናነብና ጃልሰኝ እንዳይሞት መስዋዕትነት ተከፍሎ እንዲወጣ የተደረገበትና 115 ወታደሮች ሞትና ቁስለኛ ኮማንዶን ጨምሮ የሆነበት ሁኔታ ነው ያለው። አሁንም በአማራ ክልል ፋኖን ብለው እጅ ሰጥተናል ብለው ወደ መከላከያ የገቡት መከላከያን አስተባብሮ ወደ ፋኖ ቀጠና የገቡት በርካቶች መሞታቸው ተሰምቷል። ከአማራ ክልል የሚወጣ መረጃ ነው የሚያመላክተው። እንግዲህ ትግራይ ውስጥም እንግዲህ የሆነው እንደዚሁ አይነት ነገር ነው። ምንም እንኳን ጦርነት ፈንድቶ በጦርነት ክፍፍሎች ባይፈጠሩ፣ አቅጣጫው ወደዛ ነው እየሄደ ያለው። ብልጽግና እንግዲህ በዚህ ረገድ ከፍተኛ ሚና ተጫውቷል። ወደ መረጃዎቼ ሲመለስ በማዕከላዊ ጎንደር ሻውራ ከተማ በመንግስት ሰራተኞች የከተማ ነጋዴዎች ለሚሊሻ ብር አውጡ ተብሎ ወከባ እየተፈጸመባቸው እንደሚገኝ ተገልጿል። በሌላ መረጃ የፋኖ ቤተሰብ ናቸው ያላቸውን በሻዋ ቀጠና በርካታ ንጹሃን በብልጽግና የት እንደታሰሩም አልታወቀም ተብሏል። ህፃናት የያዙት እናቶችም እንደሚገኙበት ተገልጿል። ቋሪት ገነት አቦ ውጥረት መኖሩ ተሰምቷል። የንግድ መደብሮች ተዘርፏል ነው የተባለው። ሌላው አድማጮቻችን፣ ከአዲስ አበባ ጎጃም የሚወስደው ትልቁ መንገድ ላይ ዛሬ አሊዶሮ ግብር አንድ አውቶቡስ ሰው በቁጥር 63 ሰው ታግቷል። በኦኔክሸኔን የተባለው እንግዲህ ይሄ መንገድ እጅግ በጣም የሚያሳዝን ነው። አደገኛ መንገድ መሆኑ እየታወቀ እዚህ ቦታ ላይ እገታዎች እየተፈጸሙ እንደሆነ እየታወቀ ጥበቃ ሳይደረግ አሁንም ወደ 63 ሰው እንግዲህ ዛሬ በጣም በሚገርም ሁኔታ እገታ ተፈጽሞባቸዋል። ወዴት እንደተወሰዱ አይታወቅም። በሌላ መረጃ ምስራቅ እዝ አዛዥ ጀነራል ማመር ተሰማ ከፍተኛ ወታደራዊ አዛዦችን ኦሪየንቴሽን ሰጥቷል። ጦርነቱ ይቀጥላል የሚል ኦሪየንቴሽን ነው እንግዲህ ሲሰጥ የተሰማው በርካታ የከዱ ወታደሮች ሪፖርት ቀርቦለታል። በብስጭት ይህንን ሪፖርት ነው ብላችሁ ታቀርብልኛላችሁ ወይ ብሎ የተበሳጨበት ሁኔታ መኖሩን የተገለጸው እንግዲህ ምስራቅ እዝ በአማራ ክልል በርካታ ቀጠናዎችን ሻፍኖ እስከ ጎንደር ቀጠና ድረስ ሽፋን ሲሰጡና ጎጃምን ሙሉ በሙሉ ሲዋጉ የነበሩ አካባቢዎች ናቸው። በርካታ ኮሎኔሎች እጅ የሰጡበትና በርካታ ኮሎኔሎች ደግሞ በርካታ ኮሎኔሎች እስከ ወዳኛው የተሸኙበት ሁኔታ ነው ያለው ከምስራቅ እዝ ውስጥ እንግዲህ እነዚህ እነዚህ ነገሮች ተዳምሮ ይሄ ነገር በይፋ ሚዲያ ላይ እንዲወጣ አይፈልጉም፣ ጀነራል መሐመድ ተሰማ። ሌላ አድማጮቻችን፣ በትግራይ ያለው መፈንቅለ መንግስት ተጠናቋል ነው የተባለ። እንግዲህ ትግራይ ቀልጠፍ አድርጎ በአጭር ጊዜ መፈንቅለ መንግስታቸውን አጠናቋል። የህወሓት አመራሮች አሁን በኤፈርት ጸብ ውስጥ ገብቷል። ኤፈርት በርካታ ቢሊዮን ብሮች የሚንቀሳቀሱበት እንግዲህ በማን ይመራ የሚል ነው እንግዲህ የተወዛገቡበት ያሉ በርካታ ኢንቨስትመንት በስሩ የሚገኙት ናቸው። ኤፈርት ማለት እንግዲህ በትግራይ ውስጥ መሶቦ ሲሚንቶ ፋብሪካን፣ መስፍን ኢንጂነሪንግን ጨምሮ በርካታ በትግራይ ውስጥ ያሉ ኢንቨስት የሚያደርጉ ድርጅቶች እንግዲህ ኤፈርት ነው የሚያንቀሳቅሰው። ከፍተኛ ገንዘብ የሚንቀሳቀስበት ድርጅት ነው። አሁን እርስ በራሳቸው ተፈራርቷል። እንግዲህ አፍሪካ ኢንቴሊጀንስ ባጋራው መረጃ ውዝግብ አለ ብሏል። ሌላው ዓለም አቀፍ ሚዲያዎች ትኩረት ሰጥተው እያራገቡት የሚገኙ የኢትዮ ኤርትራን እንቅስቃሴ እየዘገቡ ይገኛሉ። የኤርትራ ጦር በዛ ላንበሳ ከፍተኛ የሰራዊት ክምችት አሳይቷል ተብሏል። እንግዲህ በትግራይ አዋሳኝ ዛ ላንበሳ ከባለፈው አስር እጥፍ ማደጉ ነው ያሳየው ነው የተባለው። በመካናይዝ የታገዘ አስተላለፍ ነው የሚታየው፣ የሳተላይት መረጃ ነው ሲሉ መረጃዎች እየወጡ ይገኛሉ። አድማጮቻችን፣ ተመልካቾቻችን እንግዲህ ይሄ ሊደንቀን አይገባም። ኤርትራ እየተፎኮረባት ስለሆነ መጣሁልሽ እየተባለ ስለሆነ መከላከያ ሰራዊት ያለው ሀገር ድንበር አካባቢ ላይ ሰራዊቱን አስጠግቶ የሚመጣውን መጠበቅ ያለ ጉዳይ ነው። ይሄ ሊደንቅ አያስፈልግም። ወደ ሰው ሀገር ድንበር አልገቡም። በሀገራቸው በድንበራቸው የሰራዊት ትርኢት ሊሆን ይችላል። የሰራዊት ትሬኒንግ ሊሆን ይችላል። ብዙ ብዙ ነገር ዋት እኮ እያሰለጠነ ነው ፋኖ እያሰለጠነ ነው። እንኳን አንድ ሀገር የሆነ ይቅርና ተቃዋሚ ድርጅቶች የትጥቅ ትግል የሚያደርጉት እንቅስቃሴ እያደረጉ ነው። ይሄንን እንግዲህ በአናራግብ መልካም ነው ብዬ ነው የማስበው። ሌላው የትግራይ ሰራዊት መኖር ያስፈለገበት ሁኔታ የትግራይ ሰራዊት የመሰረተው ጌታቸው ረዳ በምስር ወጥ ተቀይሮ ሰራዊቱ ፈርሶ አንድ መከላከያ ብቻ ብሎ ስሯራት እንግዲህ አብይ አህመድ እንደ ሸንኮራ ገዳ አኝቆ ተፍቶታል። ጌታቸው ረዳ ኢንተርቪ ሲደረግ ኮሜንት ላይ እንግዲህ የራያ ባንዳ እያሉት ሲሰድቡት ተመልክተናል። እንግዲህ ቲዲኤፍን ከመሰረቱትና የቲዲኤፍን ዝና ከሚናገሩት አንዱ ጌታቸው ረዳ ነው። ሰራዊቱ እንግዲህ የተቋቋመበትና የተመሰረተበትም ዋና ዓላማ የትግራይን ሕዝብ ነፃነት ለማረጋገጥ እና ሀገረ ትግራይን ለመመስረት ከሚደረጉ እንቅስቃሴዎች የመጀመሪያውን የአንበሳ ድርሻ የሚወስድ ነው። ይሄ ሆኖ እያለ ይሄን እያወቀ በምስር ወጥ ተሸውዶ ለአብይ አመድ ተላላኪ ሲሆን ይሄ ሰራዊት ለማፍረስ ከፍተኛ ጥረት ሲያደርግ ነበር። ባንዳ ነው ሲሉ ሲሰድቡት ነበር። እንግዲህ ትላንትና ኦሮሸባ ብሎ ከፍ ከፍ ሲያደርጉ የነበሩት ዛሬ አውርደውት ሲሰድቡት፣ አንቱ ሲባል የነበረው ሰውዬ እንግዲህ አንተም የነፈጉትና በከፍተኛ ግልምጫ ነው እንግዲህ እንትን እያደረጉት ይገኛሉ። ከዚህ ይሰውራችሁ ነው የምንለው። አድማጮቻችን፣ ተመልካቾቻችን፣ ሌላው አሜሪካ በሁቲ ታጣቂ ላይ መጠነሰፊ የአየር ጥቃት ተጠቅማለች። በዚህ የአየር ጥቃትም ሀምሳ ሶስት ሰው ተገሏል ተብሏል። እንግዲህ በጥቃቱ የሞቱት ሁለት ሴቶች እና ሶስት ህፃናት ይገኙበታል። ዘጠና ሶስት ሰው ቆስሏል የተባለው ሁቲዎች በቀይ ባህር ላይ ጥቃቱን እንቀጥላለን ብሏል። አድማጮቻችን፣ ተመልካቾቻችን ያሉኝ አጫጭር መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና መርሃ ግብር ጊዜ ካለን ቀጥታ ስርጭት በመልካም ሚዲያ እንገናኛለን። ጊዜ ካለለን ደግሞ ወቅቱ ረመዳን ነው እንደምታውቁት፣ ስራ ላይ ሆኜ ነው ይህን መረጃ እየሰጠዋቸው ያለው አልተገናኘንም፣ ነገ እንገናኛለን። መልካም ጊዜ እንዲሆንላችሁ ይመኛለሁ። ቻናላችን ለሌሎች አድማጭ ተመልካቾችም ሼር እያደረጋችሁ የአድማጭ ተመልካች ቁጥርን እንድታበዙ በአክብሮት ጠይቃለሁ። ሰብስክራይብ አድርጉን። መልካም ምሽት።